ሰላም እንዴት ናችሁ? አሰላም አለይኩም። ያሻሻለሱ ማያ ወራሀት ልክ እንደ ልብስ ነው የምትቀያይሩት። ትናንትና ደግሞ ምንድን ነው ሄዳችሁ

ምን ብያለችኝ መሰለሽ? እኔ በቃ ሰድቤ ምንም አላለችኝም። ከዛ ይመችሽ ያራል እየሄድክ አልኳት እና ይመችሽ አቦ ምናምን ብላ አቆላመጠችኝ። ከዛ ሳቅሁላት ማለት ነው። እግዚአብሔርን አውቃ ነው እኮ። ውስጧ እየተናደደ ማለት ነው። እንዳልተናደደ እያስመሰለች ነው ማለት ነው። ሲጀመር ይሄን ሁላ ብሉክ እርጋ እኮ አትችለውም። ሲጀመር ቲክቶክ እኮ አንድ ሰላሳ ሰው ብሉክ ስታረጊ ብዙ ሰው ስታረጊ እኮ ጥያቄ ጋ ያቀርብብሻል። እንዴት ብሉክ እርጋ ትችለዋለች አትችል። ትግባቸውስ አትረግም። አላደረገች አላደረገች። አካውንት ሌላ አላያት እሱ ቀረበችና ባ አላለችም በሳቅ ሞት። ጉድ እንደነደድ ነው የምር። እንደምትሆኑ እየተናደደች ነው። አበደና ትናደም ልጅ። ምንድን ነው እሷ ምንድን ነው? ትናደዳለች እኮ ሃይሜ። ትንሽ ነገር እኮ ነው የጻፈችው። ምንም እኮ እኔ ክብሬን እየነካች ነው። የት ቦታ ነው ክብሬ የተነካ? አሁን እሷ ግጭም እኮ ነው ልታነብ መሰለኝ። ግጭም እኮ ነው የመሰለኝ

ዲሙኝ እናንተ ማለት ነው። አሁን እኔ ገባሎና ሃይሚ እየሳቀችው ፎቶ ስክሪንሾት እናድርጋለ ምድረቅ ቅንቅና ማለት ነው። ማንች ምንም አታመንጭም። ሃይሚን ሰው እንዲጠለ ሃይሚ ሰደበች፣ ሃይሚ ሰደበች፣ መጥፎ ሲደብ ሰደበ ሰደበ ኮተ እንደዚህ ብላ ሃይሚን ደግ ያደረገችስ ደግ ያረገች፣ ደስ አለኝ። ነይ ወላሂ መግቢያ ላይ ማለት ነው ሃይሜ ሰደበሽኝ ስትዪ ማለት ነው እግዚአብሔር እኔ መጨረሻ መግቢያ በጣም ወይ ነው ብላ ነው መጨረሻ ላይ ደግሞ ብሩክ እያደረጋ ነገር ኮስተር

አንቺ እኮ አስተማርነሽ ነሽ ውድ ያላክትም፣ እንዴት አሽሙር አሽሙር ትላላችሁ? አሽሙር አሽሙር ምንድነው አሽሙር? ሲጀመር አሁን እኔ ቤት ሲገባ ማለት ነው እኔ ቤት እስክሪንሾት ይደረጋል ይደረጋለን፣ ክፈች

ምን ላይ መሰለ እሺ፣ ቴሌግራም ቴሌግራም ላይ አለ ቴሌግራም ላይ ያለው እንትኑ ነምጪ የሳቀችው የድሮ ፎቶ ማለት ነው። እሺ፣ ወላች ወላች እናድርገው ዛሬ ማለት ነው። የኔ ሳቄ ታየኔ የሳቄ ምንጭ ማለት ነው። እነዚህ በረዶ ጥርሶች ማለት ነው። ወይኔ ፈጣሪው እንዴት አደነገጥኩት። ወላይ ሰኒሁ አረከኝ ምን አትሽንዴ

መዲና በእግዚአብሔር፣ እነዚህ ልጆች ፈጣሪ እንዴት እንዲበር በቃ፣ የሆነ ነገር ታውቃለሽ፣ ጭንቀቴን እኮ ነው የምረሰው። በእናትሽ የምሬ ነው ወይ? በጣም እየናፈቁኝ ነው። መቼ ነው እየሳሳሙ የሚመጡት? ምንድነው? አይቆይም፣ ነገ ነው ወይ? ተለያዩ ነው እንዴ

ከዳኒ ጋር ትላንትና እንግሊፋ ወርተሻል። ልጅ አላወራችም። ዳኒ እኮ ዝም ብላ በቃታ። ምንጭ ይበለኝ። ምንድን ነው የሆነ ነገር? ኧረ ዳኒ ይሄ ዳኒ እራሱ ሴት ነገር ነው። እሱ ቁጭ ብሎ መሸኘት አለበት። እሱ ላይ ከላይ ወጣ አይደል? እንደ ልጅ

ነሽ ውድ ነገር ማለት ነው። አይዞሽ፣ ገለቴ ምን ሆነሽ ነው? ምንድን ነው እንደዛ ያደረገሽ? እኔ እናት፣ አይዞሽ እናንተ ታፕ